የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንት ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል ሰናይ ቆይታ እንዲሆንላቸው አገው ሚዲያ እየተመኘ በቅድሚያ ም አበይት ርዕሶችን እነሆ በአዊ ብሔረሰብ ዞን ጓንጓ ወረዳ የማሊ ቀበሌ ከዲባንጎጎጥ ንጎጎጥ ህዝብን ከማገልገል ይልቅ ለግል ጥቅማቸው የሚሯሯጡ የአመራርና የባለ ሀብቶች ስብስብ ቡድን ወርቅ እናወጣለን በሚል ሰበብ የአገውና የጉምዝን ህዝብ ለማጋጨት ሚያዚያ 16 ቀን 2017 ዓ ም በእንጅባራ ከተማ በዞኑ አስተዳዳሪ መሪነት ውይይት መደረጉን የአገው ሚዲያ ታማኝ ምንጮች አረጋግጠዋል። ከአገው ሚዲያ ጋር ከቆያችሁ የዚህን መረጃ ሚስጥራዊና በሴራ የተተበተበውን ዝርዝር መረጃ ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታም። ክብራትና ክቡራን ተመልካቾቻችን በመረጃው ላይ አስተያየት መስጠት የሚፈልግ ማንኛውም ግለሰብ በሁሉም የአገው ሚዲያ ማህበራዊ ትስስር ገጾች አስተያየት መስጫ ላይ ቢያስቀምጡልን መልሰን ለአድማጮቻችን የምናቀርብ መሆናችንን ለመግለጽ እንወዳለን። አገው ሚዲያ የደረሰውን እጅግ ምስጢራዊ የሆነ መረጃ ለማጣራት ከአስር ቀን በላይ ጥረት በማድረግ ለህብረተሰቡ ትክክለኛ መረጃ እንዲደርስ ጥረት አድርጓል። በዚህም መሰረት አገው ሚዲያ ይህንን መረጃ ከዚህ በፊት በተደጋጋሚ ከቦታው የደረሱ መረጃዎችን በሰበር ዜናና በልዩ መረጃ ለህዝቡ ያደረሰ ሲሆን ድርጊቱን የሚቃወም የታጠቀ ኃይል ከዚህ ገም ተነስቶ መኪናና ሌሎች እቃዎችን ለማቃጠል እየመጣ ነው በሚል መረጃ ይህ ቡድን እቃውን ሸክፎ ቦታውን ለቆ መውጣቱን መዘገባችንም ይታወሳል። በአዊ ብሔረሰብ ዞን በጓንጓ ወረዳ የማላቀ በሌ ከዲባንጓ ጎጥ ሀገርና ህዝብን ከማገልገል የተቆጠበው ሆዳደር አመራር እንዲሁም የባህል ሀብቶች ስብስብ ይህ ሀገር ሀብትን ለራሱ ለማድረግ ከቀበሌ እስከ ወረዳ ከወረዳ እስከ ዞን ከዞን እስከ ክልልና ፌዴራል ድረስ በዘረፋ መልክ መሰማራቱን ያገው ሚዲያ ምንጮች አረጋግጠዋል። በቦታው ያለማንም የአካባቢው ማህበረሰብ እውቅና ውጪ ኤክስካቫተርና የወርቅ መቆፈሪያ ማሽን በማስገባት ለዘመናት አብሮ የኖረውን ህዝብ ማለትም ጉምዝና አገውን እርስ በርስ ለማጋጨት ሴራ እያሴሩ እንደሚገኝ መረጃ የወጣ ሲሆን ከዚህ ሴራ ላይ የተሰማሩት ግለሰቦችም እንደሚከተለው ይቀርባሉ። አቶ ሽባባ የኔት፣ አቶ ቴዎድሮስ እንዳለው ተኩ የአገዋዊ ብሔረሰብ ዞን ዋና አስተዳዳሪ፣ አቶ ኃይሉ ታዬና አቶ ጌታውን ብርሃን በዋናነት ሲሆኑ የአማራ ክልል ከፍተኛ ባለስልጣናትም እንዳሉበት ለማወቅ ተችሏል። ይህ በእንዲህ እንዳለ የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተኩ ከዚህ በፊት የአዊ ብሔረሰብ ዞን በተለያዩ ችግሮች ማለትም በፋኖ ውድመትና ሞት ሲደርስበት፣ ከተማ ሲወድም፣ በወባ ወረርሽኝ ሲሰቃይ ምንም አይነት መግለጫም ሆነ ሌላ እንቅስቃሴ አለማድረጋቸው ይታወሳል። በሌላ መረጃ ፋኖ ከሁሉም የጎጃም ፋኖች አዋጡ በአገው ምድር ክፍለ ጦር ውስጥ አንዱ የሆነውን በአየሁ ጓጉሳ ወረዳና በዝግም ወረዳ የሚንቀሳቀሰውን የፋኖ አንድ ብርጌድን አባይ ወርቅ ብርጌድ ብሎ በቅርቡ መሰየሙ ይታወቃል። የስያሜው አዝማሚያም ወርቅ መሆን አለበት የሚለውን ሐሳብ ለፋኖ ቅርበት ላላቸው የክልሉ አመራሮች የሰጠው የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተኩ እንደሆነም ተገልጿል። ይህንን መረጃ ሁሉም ያገውና የጉምዝ ማህበረሰብ እንዲያውቅ መደረግ አለበት ያለው ታማኝ የመረጃ ምንጫችን የዚህ ዕቅድ ዋና ዓላማው ግጭትን ለመፍጠር በዞኑ አስተዳዳሪ አስፈጻሚነት በክልሉ አመራር የተሰጠ እቅድ እንደሆነም ገልጿል። ይሁን እንጂ አገው ሚዲያ የደረሰውን መረጃ መነሻ በማድረግ ይህንን የጠላት ተግባር በዋናነት የሚመሩትን አራቱን ግለሰቦች የኋላ ታሪካቸውን ለመዳሰስ ሞክሯል። የተገኘው መረጃም ከዚሁ ጋር የተገናኘ ነው። ከእነዚህ ግለሰቦች መካከልም አገው ሳይሆኑ በአገው ስም ከፍተኛውን የኢፌዴሪ ስልጣን ድረስ ደርሰው የነበሩ እንደሚገኙበትም ታውቋል። ከእነዚህ አራቱ የአገው ጠላቶች መካከልም አገው ክልል እንዳይሆን ከሽግግ ከተቸገሩ ጊዜ ጀምረው ጥረት የሚያደርጉ አሁን ላይ ኑሯቸውን ከቻግኒ ባህር ዳር ያደረጉ አቶ ሽባባዊን አባት በባህል ሀብት ስም አገውን ለማጥፋት እንደሚሰሩ የተደረሰ ሲሆን ግለሰቡ ከጠላት ኃይል ጋር ተገንዝበው የሚሆን ሳይገነዘቡ እንደሚሰሩም ተደርሶባቸዋል። ሁለተኛው ግለሰብ በስም አቶ ጌታነህ ብርሃን የሚባል ሲሆን በየጊዜው እንደ ስስት እየተቀያየረ፣ አንድ ጊዜ የሀገር ሽማግሌ፣ ሌላ ጊዜ ፖለቲከኛ እንዲሁም ደግሞ የአማራ ተወካይ የሆነ ከ1983 ዓ ም እስከ ዛሬ ድረስ የሚኖርና አሁናዊ ሰማያዊ ማንነቱ ፋኖ መሆኑም የተረጋገጠ ነው። ይህ ግለሰብ በርካታ ያገው ወጣቶች እንዲገደሉ ያደረገ ሲሆን እንዲሁም ደግሞ በቻግኒ ከተማ ያገው ወጣቶችና ባለሀብቶች ሲረሸኑ ትክክለኛ እርምጃ ነው ያለ ሲሆን፣ በተመሳሳይ ፋኖ ዚገም ወረዳን በመውረሩ ምክንያት ከፋኖ ጋር በነበረው አውደ ውጊያ ያገው ወጣት ሲሰዋ ደስታውን በህብረተሰቡ መካከል የገለጸ ቀንደኛ እንደኛ አገው ጠላት መሆኑም ተረጋግጧል። በዚህ ዓመት በተካሄደው የብልጽግና ጉባኤ ላይም አገውን በመወከል ከቴዎድሮስ እንዳለው ጋር አዲስ አበባ ተሳትፏል። ሦስተኛው የአገው ሕዝብ ጠላት ደግሞ አቶ ኃይሉ ታየ ይባላል። ልክ እንደ አቶ ጌታነህ ብርሃን ሁሉ ተመሳሳይ አይነት ባሕሪ እንዳላቸው መረጋገጥ ተችሏል። አራተኛውና ዋነኛው ደግሞ የአገው ሕዝብ ጠላትና የዚህ ሴራ ዋና ጠንሳሽ የአዊ ብሔረሰብ ዞን ዋና አስተዳዳሪ ቴዎድሮስ እንዳለው ተኩ ይባላል። ፋኖ በአገው ሕዝብ ላይ በፈጸማቸው ግፎች በሙሉ እጁ እንዳለበት መላው ያገው ህዝብ የሚያውቀው እውነት ነው። የፋኖ ዓለም አቀፍ ፋይናንስ ሰብሳቢ ተስፋዬ ወልደ ስላሴ የቅርብ ጓደኛውና የሁሉም ድርጊት አጋር እንደሆነም ይነገርለታል። በቻግኒ ከተማ ለተረሸኑት ባለሀብቶችና ወጣቶችም ሌላኛው ትእዛዝ ሰጪ እንደሆነም ማረጋገጥ ተችሏል። የጓንጓ ወረዳ አስተዳዳሪ እያለም መንታ ውሃ ላይ ፋኖ እንዲሰለጥን ድጋፍ ሲያደርግ እንደነበረም ተገልጿል። የዞኑ አስተዳዳሪ ለመሆንም ከስምንት ጊዜ በላይ በዚያን አስቸጋሪ ወቅት ባህርዳር በመመላለስ ከፋኖ ደጋፊ የክልሉ ባለስልጣናት ጋር በመወያየት የአገውን ህዝብ አጠፋለሁ የሚል ቃል እንደገባላቸውም በስፋት ተነግሯል። ይህንንም ፋኖች ነን የሚል ቡድን በተግባር መስክሯል። ይህንንም ለመግለጽ ቴዎድሮስ በተሾመበት ጊዜ የእኛ ሰው ተሹሟል በማለት ደስታውን ለመግለጽ ሙሉ ሌሊቱን በመላው ጎጃም ብሬን ብቻ እንዲተኮስ ትዕዛዝ ሰጥቶ እንደነበርም ተገልጿል። በሌላ በኩል የሚወጡ መረጃዎች እንደሚሉት ከሆነ ደግሞ የፋኖ ቡድን ለዚህ ግለሰብ አገውን ለማጥፋት ላበረከተው አስተዋጽኦ እናቶ ፈረደና ወንድሞቹ ሲገደሉ በሰባት ሚሊዮን ብር ቤት እንደተገዛላቸውና አምበላ ሲወድምም ባህርዳር ከተማ ላይ በአምስት ሚሊዮን ብር ቤት እንደተገዛላቸው ተነግረዋል። ይህ በእንዲህ እንዳለ የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተኩ አገውን እያስተዳደረ አገው ሸንጎና አገው ክልል ይሁን ከሚለው አካል ጋር የሚለየን መቃብር ብቻ ነው የሚለየን እያለ በመድረኩም ሲደመጥ ቆይቷል። አገው ብሔራዊ ሸንጎ ህጋዊ ፓርቲ መሆኑን እንኳ እንደማያውቅ መረዳት ተችሏል። ሸንጎ ከሱ በላይ ለህዝብ እንደሚታግል ደግሞ ህዝቡ የሚፈርደው ጉዳይ ይሆናል። እስካሁን ባዊ ዞን ውስጥ በፋኖስም በአገው ህዝብ ላይ ለተፈጸሙት ለሚሊሻ፣ ለሰላም አስከባሪ ለአመራሮችና የጸጥታ አካላት የግድያ ወንጀሎች፣ የዘረፋ ህፃናትን አስገድዶ መድፈር እንዲሁም አገውንን በማለታቸው ብቻ በእስር ቤት ባሰቃቂ ሁኔታ ለተገደለው አቶ አስቻለው ሙልዬና ያለምንም ወንጀል ከህግ ውጭ ለሚሰቃዩት ለቀሲስ ስንታየውን ያባት ሁሉ ተጠያቂው የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተኩ መሆኑ ምንጮቻችን አረጋግጠዋል። ይህ የአዊ ብሔረሰብ ዞን ዋና አስተዳዳሪ አቶ ቴዎድሮስ እንዳለው ተኩ አሁን ላይ ደግሞ ለረጅም ዘመናት ተከባብረው የኖሩትን ሁለቱን የጉምዝና ያገው ህዝቦችን ለመለያየት የወርቅ ቁፋሮ የሚል አዲስ እቅድ አቅዶ ለህዝብ አገልግሎት የተሰራውን ቢሮ የግልጉ ጉዳይ መወያ አድርጎታል ይባላል። በአዊ ብሔረሰብ ዞን ውስጥ በአሁኑ ጊዜ በህዝብ ላይ ግድያ፣ ዘረፋና ውድመት ሲፈጽም የጽንፈኛው ቡድን ድርጊትን የዘገበ አንድ ሚዲያ ግን አልተገኘም። በአማራ ክልላዊ ብሔረሰብ አስተዳደር ዞን ጽንፈኛው ቡድን በአብዛኛው አካባቢዎች ዘረፋና ግድያ በመፈጸም ሰብአዊና ቁሳዊ ውድመት ሲያስከትል፣ በህዝብ ትብብር የሰላም ጭላንጭል በሚታይበት ጓንጓ ወረዳ ደግሞ የዞኑ አመራር የህዝቡን ምንነት በመረዳት ግጭት ለመቀስቀስ እየተንቀሳቀሰ መሆኑን ከዚህ በፊት ምንጮቻችን ጠቅሰዋል። በመሆኑም የጥፋት ቡድኑን እንቅስቃሴና የአዊ ብሔረሰብ ዞን አስተዳደር አቶ ቴዎድሮስ እንዳለውን ተግባርና ፍላጎት ህዝቡ በሚገባ በመረዳቱና ከጸጥታ ኃይሉ ጋር በቅርበት በመስራቱ የዞኑ አስተዳዳሪ አቶ ቴዎድሮስ እንዳለው አዲስ የሆነ የግጭት ዘዴ እየቀየሰ በመምጣቱ የሚመለከተው አካል ሊያስቆምና አስተማሪ እርምጃ መውሰድ አለበት ያሉት እነዚህ የመረጃ ምንጮቻችን ፀረ ሙስና ኮሚሽን ምርመራ ማድረግ እንዳለበት ገልጸዋል። እነዚህ ታማኝ የመረጃ ምንጮቻችን በተጨማሪም ያገው መገደልና በጽንፈኛው ቡድን መወረድ ለአገዋዊ ብሔረሰብ ዞን ዋና አስተዳዳሪ ለአቶ ቴዎድሮስ እንዳለውና ቡድኑ እንደ ገቢ ምንጭ ተቆጥሯል፣ ሲሉ የሾመው ብልጽግና ማጽኖት ሰጥቶ ሊገመግመው ይገባል ሲሉ ምክራቸውን ሰጥተዋል። ክብራትና ክብራን ካገው ሚዲያ ጋር ስለቆያችሁ እያመሰገንን የዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆን እንጋብዛለን።